የሚገርም አባባል ልንገራችሁ። ልባችንን አንዳንዴ የምንሰጠው ጭንቅላት ለሚያስፈልጋቸው ሰዎች ነው የሚል አስብቻል። ለእያንዳንዱ ላለሽበት እኮ ስሜት ብቸኛው መልስ መሆን ይችላል። ጭንቅላት ለሌለው ወንድ ልብሽን ከሰጣሽ ምን ትጠብቂያለሽ? እንደወደደሽ አሳምኖሽ እንድትወጂው አርጎ ከተወሽ በኋላ ምን ትጠብቂያለሽ? ጭንቅላት እንደሌለው ከማሰብ ውጭ። ጭንቅላት ብቻ ሳይሆን ልብም የለውም ሲጀመር። አንድ ሴት አንድ ወንድ ልጅ አልፈለጋትም ማለት አሊያም በሷ መጠን አልወደዳትም ማለት የሷ ጥፋት አይደለም። ከኔ ከሆነች ሴት አንሰሽ ነው ማለት አይደለም። እንደማይፈልግሽ አሳየሽ፣ ገፋሽ ይ ራቀሽ ማለት ደግሞ ያንቺ ዋጋ አንሷል ማለት አይደለም። ያንቺ የምንም ጥፋት እንደሌለ እንኳን በንጹ ልብሽ ወደሹ ቀርቶ እመኚ። አብረሹ የነበርሽ ወንድ እራሱ ድንገት፣ ጥሩ ግንኙነት ላይ የነበራችሁ እንደ ንግስት የሚንከባከብሽ፣ እንኳን ንግስት እንደሆንሽ እንዲሰማሽ ያደረገ እንኳን ከሄደ አንቺ ስቲል ንግስት ነሽ። ያንን ስሜት እንዲሰማሽ ያደረገው ንግስት ስለውሽ የንግስት ሞራል ስላለሽ ነው እንጂ ዝም ብሎ አይደለም። ያንን ነው ማሰብ ያለብሽ። አንዳንዴ ደግሞ ሰዎች ህይወታችን ውስጥ የሚመጡት ሊወዱን እንዳልኩሽ እንደ ንግስት እንዲያይሽ ሊያፈቅርሽ አይደለም። ደስታሽን ሊነጥቅ ትምህርት ሊያስተምርሽ ያለሽን ሊወስድ ሊጠቀምም ይመጣል። ስለዚህ መገረም የለብንም። ዓለም ሁሌም ቢሆን እንደዚህ እንደዚህ ናት። ታዲያ ድንገት ሲተውሽ ሲለየሽ ምንድን ነው ማድረግ ያለብሽ? ምን አይነት የመልስ ምት ነው መስጠት ያለብሽ? ለዚህ አይነት ወንድ የዛሬ ቪዲዮዋችን ርዕስ ነው። እስከ መጨረሻው ድረስ ከቆያችሁ እስከ መጨረሻው ድረስ መቆየት ባይዘዊ ምንም ጥቅም የለውም። ወይም እኔን መስማት ልክ ነሽ ብላችሁ ማመን መተግበር፣ የሰማሽውን ነገር ተግባር ላይ ለውጠሽ ለውጥሽን ስታይ የምትፈልጊውን በቀል የምትፈልጊውን ስሜት ለራስሽ ስትገነቢ ነው የዛኔ ትክክለኛው ነገር የሚመጣ ስለዚህ ተግብሩ ሁሌ እንደምላችሁ ሀይ እንዴት ናችሁ ለማታውቁኝ ወዲት ነው የምባለው እንኳን ደህና መጣችሁ ወደ ሃውስ ሁለት እዚህ ቻናል ላይ ስለ ወንድሞቻችን እናወራለን ከእነሱ ጋር የምንገባበትን የፍቅር ህይወት ቀላል ስለምናደርግበት ሀሳቦች እናነሳለን ታዲያ ይህን ቻናል ሰብስክራይብ ያላደረጋችሁ ልጆች እባካችሁ ሰብስክራይብ የሚለውበትን ተጫኑ አብራችሁ የደወል ምልክቷን መጫን በፍጹም እንዳይረሳ ለብዙ እህቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው አንድ ሰከንድ በመውሰድ የቪዲዮን ሀሳብ ላይክ እናድርግ። አብራችን ይቆይ። አንደኛው ምንም አይነት ሪያክሽን አለማሳየት ነው። አንድ ወንድ ልጅ ሲተውሽ የሚጠብቀውን የሚፈልገውን ሁሌም የምላችኋለሁ፣ በቃ በእርግጠኝነት እንደምትወጂው ካወቀ ነው። አሊያም ደግሞ ለሱ የሰጠሽውን ቦታ ያላንተ እንደዚህ እሆናለሁ ያላንተ ጎዳለሁ የሚሉ ነገሮችን ከለመደ ካየ፣ ከዚህ በፊት ትንሽ ስትጣሉ የምትለምኙ፣ የምትለማመጩ፣ የምትከተዩ እሱ አንቺ ከሆንሽ ያ ምቾት ሰጥቶት ሊሆን ይችላል። መርዛማ ሊሆን ይችላል። አንቺ በቂ ፍቅር የለውም። በመጀመሪያ ፍቅር በቂ ፍቅር ያለው ወንድ እኮ እንኳን ሊጣላሽ ገና ስለተጣላችሁበት ሹ ሲና፣ እሺ በቃ ይቅርታ አድርጊልኝ ምናምን ብሎ እኮ ሪዞልቭ ነው የሚያደርገው። አሄድም እንድትከተዩ አያደርግም። ይሄም ማየት ይከብዳል። እሺ፣ ለምን መተው ስትቺ ያን ያህል ለራስሽ ክብር የለሽም፣ እሱ የምትከተሉ ስለዚህ የለመደውን ግንኙነታች ውስጥ ያስለመድሽው ነገር ካለ፣ አሁን ላይ ግን ያንን ማድረግ ቀጥታ ማቆም፣ ምንም አይነት ሪያክሽን አለ ማሳየት በቃ ምናልባት እሱ ማየት የሌለበት አለ አደለ። አፍተር ብሬክ አፕ የሚሰማን ስሜት የምንወዳቸው ሰዎች ሲሄዱ ያለውን ፕሮሰስ በራስሽ ተወጪ፣ አልቅሺ፣ ኦኦበይ ከምትወጃቸው ሰዎች ጋር አውሪ ስለ እሱ ንገሪ። ታዲያ ጥሩ ጥሩ ነው አይደለም። ምን እንዳደረገሽ፣ ሁሌ ምን እንደሚያደርግሽ፣ እንደማይገባሽ ነው ማሰብ ያለብሽ። የሚወድሽ ወንድ ምን እንደሚሰጥሽ፣ ምን አይነት ወንድ እንደሚሆንልሽ፣ ወደ ምን ዓለም ግንኙነታችን እንደሚወስድ ማሰብ አትቺ። ስለዚህ ምንም አይነት ሪያክሽን አያስፈልግሽም። ምንም አይነት ነው የምልሽ። ምንም አይነት ወደ እሱ የሚወስድሽ ወደ እሱ የሚመራሽ ነገር አያስፈልግሽም። ጥቅም የላቸውም። ያስገፉሻሉ፣ ያስንቁሻሉ። ይበልጥ ኩራት እንዲሰማው ታደርጊዋለሽ። አንቺ ዋጋሽ ምን እንደሆነ እንዳይገባው ታደርጊዋለሽ። ስለዚህ ከዚህ በፊትም አብራችሁም እያላችሁ በሚፈጠሩ በጥቃቅንና አነስተኛም አንቺነሽ አስተካካዩ አንቺነሽ ተከታዩ አንቺነሽ ፈላጊውን ነበርሽ። አሁን ይቆማል። አሁን ትቶሻል አይደል? ለምን እንደ ተወሽ ለማወቅ መጣር ማቆም አለብሽ። ከእንደገና ደግሞ እሱን ብቻ ሳይሆን እንደምትፈልጊውን ማሳየት ማቆም አለብሽ። ጥቅም የላቸውም። እነዚህም ካላቆምሽ ለራስሽም ሰላም ማቆም አለብሽ። በቃ ምንም ሪያክት አለማድረግ ነው ለወንድ ልጅ ትልቁ የመልስ ምት። አንድ ወንድ ልጅ ሲተውሽ፣ ሲርግሽ፣ ሲገፋሽ፣ ኦር ችላ ሲልሽ፣ ዋሬቨር ብቻ አንቺን ህመም የሚሰጥሽን ነገር ካሳየሽ ምንም አለማድረግ ነው መፍትሄው። ስንቴ ልናገር? መልሳችሁ ያውናችሁ ምን ላድርግ? ይኸው ይሄን አድርጊ። እስቲ አንቺ አደውይ። እስቲ ቴክስት አትላኪለት። የት ነህ አትበዩ፣ ምን አጠፋው አትበዩ፣ ለምን አትበዩ። እስቲ ከዛ ለውጡን ታይዋለሽ። ይሄ ነው። ምንም ሪያክት አለማድረግ ትልቅ የመልስ ምት ነው። አንድ ወንድ ልጅ ሲተውሽ ወይም የሆነ ማትፈልጊውን አይነት ነገር ሲያደርግ ሁለተኛው ደስተኛ መሆን ነው የመልስ ምቱ። አረለ የሆነ ሰው ሲጎዳችሁ መቼ የሚጠብቀው ሐዘንሽን ነው፣ ለቅሶሽን ነው፣ ስትከፊ ነው፣ ላይፍሽ ሙቮን ሳታደርጊ ሳትንቀሳቀሽ ስትቀር ማየት ነው የሚፈልገው። ያንን አለመስጠት ነው ሌላኛው። በቃ ደስተኛ ሆነሽ መታየት ነው ያለብሽ። ታዲያ ፌክ መሆን የለበትም እኮ ምን ያደርግልሻል ይ ሰው ጎድቶሽ እኮ ነው የሄደው ህይወትሽ ውስጥ የመጣው ሊበጠብጥሽ ነበር እኮ ከእሱ በፊት ያለችዋ ሴት ማናት ምንድን ነበረች ስለዚህ እሷ ነው አሁን ላይ ማስታወስ ያለብሽ ወደ እሷ ባትመለሽም አፕግሬድ ያደረገች ሴት ግን ለሱ ማታለቅስ ለሱ ማታዝን ቀላል ነው እያልኩ አይደለም ኮንፈርት ይነሳል ብያቸዋለሁ ስንጀምር ማለት ምቾት ይነሳሻል የምትወጂውን ሰው መተው ስለምትወጅ ሰው ኔጋቲቭ ማሰብ ስለምትወጅ ሰው ድጋሚ እሱን አለማየት እሱን አለመናፈቅ ከሱ ጋር ያለሽን ነገር ሙሉ በሙሉ ግፍ አርጎ ወደ አዲስ መራመድ ኮንፈርት ይነሳል። ው ያሳምማል። ቁንጥጥ ያረጋል። ስቲል አለ ውስጥ የሆነ ስሜት አለ። በዛ ላይ ደግሞ አንቺ ከሆንሽ ገፍተሽ ተሸክመሽ ይዘሽ የመጣሹ አንቺ ከሆንሽ በጣም ምትለፊ ስቲል ያስታውቃል። አንቺ ነሽ የምትፈልጊ። ስለዚህ ምን ታጫርሽ? ደስተኛ ቶኙ አብረሽ መሆነሽ ያን ያህል ደስተኛ አደለሽም። ደስ አብሮሽ መሆኑ ብቻ ሰላም ስለሚሰጥሽ ነው እንጂ በእርግጠኝና ዛሬ የሚተውሽ ወንድ አብሮሽ በሆነ ሰዓት የሚፈልጋትን ነገር እየተጠቀመ ብቻ እየኖረ አንድ ግለሰብ ነው። ሶሪ ግን እውነታው እሱ ነው። ታዲያ ይህንን እውነታ በማሰብ አምላክሽን ማመስገን፣ የማይወድሽ ሰው ከህይወትሽ ሲወጣ ሲተውሽ ሲርቅሽ ማመስገን፣ እንደማይፈልግሽ ሲያሳይሽ ማመስገን። ስለዚህ ምን ማድረግ አለብሽ? ደስተኛ መሆን፣ በፈጠረሽ ራሱ ደስተኛ መሆን። ይህንን አክሽን እንዲያሳይሽ እንዲተውሽ መፈለጉን ማሳየት ወይ መተውን ማመስገን ጊዜ ያትርፈሻላ፣ ማትወጪበት እስቲ አግብተሽ ወልደሽ ምናምን ቢሆን እብደት ሌላ አስበችሁታል። ስለዚህ በጊዜ ለቆሻሻ ተጠርጎን ይወጣለሽ። አመስግኚ፣ ለዛ ደስተኛ ከዛ ከማመስገን በጣም ደስተኛ የሚያደረግ ነገር አመስገኝ መሆን ነው። እሱን ካልተከተልሽ ካልተከታተልሽ ካልፈለግሽ ሪያክት ካላደረግሽ ደግሞ ምንም ያስጨንቅሽ ነገር የለም። ኦልሬዲ ታውቂዋለሽ የሆነ ቀን እኮ እንደሚሄድ አይደለም። ስለዚህ ዛሬ ነው ቀኑ። ተመስገን ላይፍ ይቀጥላል። ሳቂ። የሚያስቅ ነገር የሚያስቅሽ ስሜት ባይኖርሽ እንኳን ለራስሽ የምትወጁን ነገር ስታደርጊ ደስታ ከውስጥ መምጣት ይጀምራል። ከውጭ የሚገባ ነገር አይደለም። እሱ ደስተኛ የሚያደርግሽ እንዳይመስልሽ በፍጹም። እሱ ስልክሽን ካላነሳ ቴክስትሽን ካልመለሳ እንለያይ ብሎ ደስታሽን ያለሽን ይነጥቅሻል እንጂ ይሄ ማይወድሽ ሰው አብሮሽን የሚሰጥሽ ደስታ የለም። ስለዚህ ከውስጥ የሚያመጣው ደስታ የምትወጁን ነገር ማድረግ ለራስሽ ሰልፊሽ መሆን ራስ ወዳድ መሆን ለምን ያህል ራስሽን እንደምትወጂ ለራስሽ ማረጋገጥ ነው ደስተኛ የሚያደርገው። ሞክሩት፣ ተግብሩት። ሊያሰቃይ ይችላል። ተሰቃይተሽ ግን ለራስሽ መትረፍ፣ ተሰቃይተሽ ሌላ በሽታ አብሮሽ ዘላለሙን የሚኖር ከማትረፍ ምርጫው ያንቺ ነው ቆንጂት። ሶስተኛው አለመጠበቅ ነው ትልቁ የመልስ ምት። ለተወሽ ወንድ ካልጠበቅሽው፣ እመኚኝ ይመጣል ካልጠበቅሽው ለራስሽ አዲስ ነገር ትሸልም ያለሽ። ካልጠበቅሹ ምንም አይነት ጸጸት ነገ ላይ አይኖርም። አንቺ ጋር ቁጭ ብለሽ ካልጠበቅሹ ተስፋ ካላደረሽ ሁሌም ቢሆን ምን ይኖራል ለራስሽ አዲስ ቀን፣ አዲስ ህይወት በአዲስ ቀን ላይ ትጨምር ያለሽ ካለ። ብለዚያ ግን ባለፈ በማይሆን በተጎዳሹ ህይወት የመኖር ያክል ነው መጠበቅ። የሆነ ቀን እንትኔ ፍቅሬ ሲገባው ይመጣል። የሆነ ቀን ሄዶ ሄዶ ዞሮ አይቶ እንደኔ የሚሆን ለት ሲያጣ ይመጣል። ዛሬ ስልኬን ባያነሳ ነገ ያነሳል። አስቀይሜው ሊሆን ይችላል፣ አናድጄው ሊሆን ይችላል፣ አስከፍጄ ሊሆን ይችላል። ዛሬ ባይወደኝ ነገ ሀሳቡን ይቀይራል ብላችሁ ቁጭ ብላችሁ የምትጠብቁ ሰዎች ካላችሁ እመኑኝ፣ በጣም ተሸውዳችኋል። ትልቅ ስህተት እየሰራሽ ነው። የእሱን ስልክ ራሱ መጠበቅ የለብሽም ከተዎች ቀን ጀምሮ እንለያ የሚል ቃል አደለም ድርጊቶቹ ከጀመሩ ቀን ጀምሮ ዴፍኔትሊ ሙቮን ማድረግ መጀመር ነው ያለብሽ፣ እንጂ ቁጭ ብለሽ እንዳጠብቅ ይሄ ባህሪው ይስተካከላል፣ ይሄ ነገሩ ይለወጣል፣ ይቀየራል። ሀ መቼም ነው የማይቀየረው። ከአንቺ ጋ ሁሉ እሱ የሚፈልገው ሌላ አለም ነው ሌላ ላይፍ፣ ሌላ ልቡ የሚደነግጥላት በራሱ ጊዜ የሚቀየርላት ሴት ነው የሚፈልገው። ከአንቺ ጋ ሆኖ አይቀየርም። ዛሬ የሚሰጥሽ ህመም፣ ዛሬ የሚሰማሽ ስሜት የሆነ ቀን ሲያድግ፣ የሆነ ቀን ሲቀየር ይስተካከላል። ማነሻ አንቺ ምንድን ነው? ለምንስ ነው ደግሞ እንደዚህ የምታረጊው? ነገ ቀርቶ እስከ ሰከንድ በኋላ እኮ የአንቺ አይደለችም። ዛሬ ግን ይችን ያለችሽን ፕሬዘንትሽን መኖር ማጣጣም። እኔ ማንንም አልጠብቅም። እኔ ከኔ ጋር ያለውት እኔ ነኝ። ቅድም ያልኳችሁን ደስተኛ ራስሽን እያደረግሽ ማንንም ባለመጠበቅ፣ ለማንም ምንም አይነት ኤክስኪዩዝ፣ ለራስሽ ያለሽን ክብር ትለሽ ሌሎችን ካለመከተል፣ ራስሽን በመከተል ውስጥ መኖር ነው። ለራስ ነው እንጂ እየተሰጠ የሚኖረው በዛ መሀል ለራሱ መስጠት የለመደ ለራሴ ስትሰጪ ያየ ሊቀላቀልሽ ይመጣል። ወዶሽ አፍቅሮሽ አክብሮሽ ይመጣል። ፈልገሽው የሄድሽው ግን መቼም ቢሆን መፈልጊውን አይሰጥሽ። መቼም ቢሆን በቂ አትሆኝለትም። አጠብቂው ይሄዳል። የተወሽን አጠብቂ፣ ተስፋ አታድርግ። የውሸት የማይሆን በይ። ሲመጣ የዛኔ እሱ ሲመጣ ቁጭ ብለሽ ጠብቀሽው ከተቀበልሽው ድጋሚ የሚፈልገውን አድርጎ አብቁቶ ጋግሮ በልቶ ጠጥቶ ይሄዳል ድጋሚ ልጠብቂው ነው አይሆንም። እንዳትጠብቂ። ካልጠበቅሽው ነው የመልስ የምትመስጠት የምትችይው እንደምትሄጂ ስታሳዩ ነው የመልስ ምት። ብትመቺው ሌላ አማራጭ ሌላ ምትኖሪ ህይወት እንዳለ ስትነግሪው ብቻ ነው የሚገባው ያንቺ ዋጋ። ቁጭ ብላማ የምትጠብቀውን ሴት ወንድ ልጅ ፕሌይስቴሽኑ ናት። አራተኛው ማየት ያለበት መምረጥ አለብሽ የተለየሽ ወንድ በተለይ በድሎች ከሆኑ አስከፍቶች ከሆነ ድንገት ከሆነ ወር ድርጊቶች ይችላ በማለት በመኩራት በመንፋቀቅ ይሁን ነገር በመናገር አንቺ እንዲህ ነሽ እንደዛ ነሽ ምናምን በማለት ለመውጣት ታግሎ ምናምን ቆጣ አንቺ ያል ምንም አይነት ስሜት እንደሌለው ማረጋገጥ ለፈለገን ወንድ ማየት ያለበትን ነገር መምረጥ መቻል አለብሽ። እስካሁን አሉ ሶስት ነገሮች፣ ደስተኛ ስትሆኝ ማየት አለበት፣ እንደማጠብቂው ማየት አለበት፣ እንደማትከታዩ ማየት አለበት። ሌላኛው ደግሞ ምን ማየት አለበት? አዲስ ማንነት ማየት አለበት። በጣም እራሷ አመጠብቀ ማቃት ሄጄ ልተዋወቃት፣ ለዋራት፣ ይቅርታ ልጠይቃት፣ አብራኝ ትሆናለች፣ ሌላ እድል ትሰጠኛለች እያለች ነፍሱን የምታስጨንቅ ሴት ቢውልድ አርጊ ስቲል ኮንፈርት ትናሳለች። ምናልባት የጠላው ውፍረቴን ነው፣ ምናልባት የጠላው ብር አለመስራቴን ነው። ከሱ ይሆንም በምፈልገው ነገር ምክንያት ሊሆን ይችላል። ምናልባት የጠላው በጣም መውደዴን እሱ ማፍቀሪ መፈለጌ ሊሆን ይችላል የጠላው ብለሽ ያሰብሽውን ነገር ማራገፍ መቻል እማያቃት ሊነቃት ማይችልው ግን አሁን ላይ መጥቶ እስቲ ቢውልድ አርጊ ቢውልድ አርጊ እስቲ ለትንፋሿ ለራሷ ራሱ ወይም ለራሷ ከምትሰጠው ጊዜ ውጪ ለሰዎች እንኳን ጊዜ የሌላትን ሴት፣ ጊዜ ካላት ለምትወዳቸው ጓደኞቿ ለምትወዳቸው ለሚፈልጓት ሰዎች ቤተሰብ፣ ጓደኛ መሆን ራሱ ላይ ይጠበቅበት ይችላል። ግን ዋጋሽ ለገባው ጊዜሽ ይገባዋል ብለሽ ላሰብሽው ሰው ስትሰጪ፣ ይጎብኝ ሶሻል ሚዲያ ላይ። ፀጉርሽ መቆረጥ ካለበት ተቆረጭ፣ ቀለም መቀባት ካለበት ተቀቢው፣ መሮጥ ካለብሽ ሩጪ። አይምሮሽን ምንሽን ነቃ ማድረግ ነው። ቁጭ ብለሽ በጨለማ ውስጥ የእሱን ፎቶ እያየሽ ዓይንሽም እታጠፊ ከሆነ የሚፈልገው እሱን ነው። ጎሉ ሪች አድርጓል እሱ። አንቺ ግን መጨረሻሽ ኦንላይን ላይ ማያይሽ ሴት መሆን መቻል አለብሽ። ለጊዜውም ቢሆን ማጥፋት ካለብሽ አጥፍተሽ ሶሻል ሚዲያሽ አንዱ መርጠሽ መርጠሽ በቃ መርጠሽ ምን አይነት ስታተስ ላይ እንዳለሽ ምን አይነት ፖዚሽን ላይ እንዳለሽ ማየት ያለበትን እንዳይክፍለሽ፣ አንዱን አስቀርተሽ አይግን ብለሽ እንዳታስቢ። እንኳን ደስተኛ ሆነሽ እንኳን እንደማጠብቂው ቆን እንደማትከታዩ ምንም ሪያክት እንደማታደርጊ አውቆ ቀርቶ ብታደርጊም ይከተላል ወይ ልጅ ያይሻል። ይሻል፣ አሳዩ የሚፈልገውን የሚፈልገውን አልኩኝ የማይጠብቀውን ከህሊናው በላይ የሆነች የተቀየረች አጠገቧ እንኳን እንዲደርስ ማትፈቅድለትን ሴት አሳየው። አምስተኛው የመልስ ምት እውነት ለመናገር እስካሁን የገለጽኳቸውን ተመሳሳይ ሊሆኑ ይችላሉ፣ ግን እመኝ አንዱን እንኳ መርጠሽ እዛ ላይ ፎከስ አድርገሽ በደንብ ብትሰሪ ይበጣሁን። ለምሳሌ የመጨረሻውን ያነሳው ራሳችን ላይ ፎከስ ማድረግ ነው አደለ? ፎከስ ማድረግ እኮ ነው ራስ ላይ፣ ደስተኛ መሆን ያካትታል ራስ ላይ ፎከስ ማድረግ። የሆነ ሰው ሄደን ጥሎኛል ብለሽ ራስሽን መጣል አደለም፣ ራስሽን ማራመድን ያካትታል አይደለም። አንድ ነገር ግን ማወቅ ያለብሽ እነዚህን ጥቅለል አርጎ የሚመልስልሽ ሁሉ ተቀርሽ የተወሽ ቦታ አንቺን አለማግኘት ነው። እዛው አልፈልግሽም ወይም ይሄ ፍቅር መብቃት አለበት ብሎ ድርጊት የሰጠሽ ቦታ ላይ ቆምሽ እንዳያገኝሽ። አንድ ወንድ ልጅ እዛ ቦታ ቆመሽ ካገኘሽ እዛ ቦታ ሲመለስ እንደሚያገኝሽ ከሆነ እዛ ቦታ ቆመሽ እንደምጠብቂው ከገባው እዛው የተወሽ ቦታ እያለቀሽ፣ እያዘንሽ ራስሽን እየወቀሽ ራስሽን ዝቅ እያደረግሽ ከጠበቅሽ፣ አብቅቶልሻል። ቢያፈቅርሽ እንኳን ቢፈልግሽ፣ ዋጋሽ ገብቶት እንኳን ትንሽ ከራቅ በኋላ ቢመጣ እዛው ቦታ ካገኘሽ ተመሳሳይ ነገር ያደርጋል። ምን አድርጊ ማለት ነው? ዞሮሽ ዞረሽ አብዴት ማድረግ መቻል አለብሽ። ያገኘሽ ቦታ እንዳ የጣለሽ የተወሽ ያሳዘነሽ ያስከፋሽ እንደማይፈልግሽ የነገረሽ ስሜት ላይ እንዳጠብቂ ወይ እንዳት ጠብቂ እዛች ቦታ ላይ በቃ ቅድም ያልኩሽ ይመጣል፣ ይቅርታ ይጠይቀኛል፣ ይፈልገኛል አንድ ቀን በለሽ በተስፋ ነው አይደለ? አሁን ደግሞ ሙሉ በሙሉ ትቶሽ የሄደው ቦታ ላይ ለሱ ፍቅ ካለሽ ፍቅር ሳትላቀቂ ለሱ የሰጠሽውን ቦታ አዝለሽ ለሱ እሱ ያልሰጠሽን ሪስፔክት አንቺ የሰጠሽውን እስቲል እንዳያሽ፣ ነገር ግን እንደማይፈልግሽ ነግሮሽ የሄደው ቦታ እጅሽን ዘርግተሽ እንደምትጠብቂ ካወቀ በእርግጠኝነት ነው ምነግርሽ። ምንም አይነት የመልስ ምታል ሰጠሽ እንደውን ምን አደርገሽዋል? የልብ ልብ ሰጠሽዋል። ልክ እንደሆን አረጋግጠሽለታል። በቃ ሽልማት ብያቸዋለሁ። ነገር ግን እስካሁን ያልኩሽን ነገሮች አፕላይ በማድረግ እዛ ቦታ እንደማጠብቂው የተወሽ ቦታ እንደማያገኝሽ፣ አሊያም ያሰበው ሀሳብ እንደማይሳካ አሊያም የሱ አንቺን መተው አንቺን እንዳረበሸሽ፣ ምን ያህል በራስሽ እንደምታምኝ እንደምትተማመኝ ማሳየት ነው። ሌላ ያስፈልገው ካለ በለዚያ እኔ ቃላት የለኝም መቼ የሚገባቸዋል ብዬ አስባለሁ በተወሽ ቦታ እንዳያገኝሽ በስሜት በፊዚካል በአስተሳሰብ ለእሱ በሰጠሽ ቦታ ስሜት በእያንዳንዱ ነገር ሙፍ ሂጂ ተንቀሳቀሽ ካቆመሽ ቦታ ሀሳቤን ከወደዳችሁት ከተስማማችሁበት ለእኔ በላይ አሳውቁት ለሌሎች ይጠቅማል ካላችሁ ሼር አርጉ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው ሰላም